በቃ ይቅርብኝ። ቁርሳችንን በ55 ድራፍት ቤት ሄት ነው ነገር መተናል። ከዚህ በፊት በሰራው ቪዲዮ ጥያቄ ጠይቁኝ ብያችሁ ነበረ። አሁን ጥያቄያችሁን እመልስላችኋለሁ ማለት ነው። እና ጥያቄያችሁን ልመልስላችሁ ቪዲዮን እከፍተዋለሁ። ይሄ ነው ቪዲዮው። አንድ ጥያቄ አግኝተናል ቢያንስ ምን እየሰራክ ነው ያለኸው ከረንትሊ ኢንካም? እሱን በዚህ ቪዲዮ አብረን እናያለን። ማለት ወደ ስራ ስለመሄድ፣ ቭሎግ ስለማድረግ እዚህ ቪዲዮ ላይ አለ። እሱን እናያለን። እሺ ሌላ ጥያቄ። ቲክቶክ ላይ ምን አይነት ኮንቴንት ብጀምር ጥሩ ነው ትላለህ? አይ ነው የሆነ አሪፍ ነኝ ብለህ የምታስብበትን ነገር። ቤትህ የት ነው ንገረኝ። ቤታችሁ የቱ ጋር ነው? ከጎረቤታችሁ አጠገብ ስንት አመትህ ነው? 18 ሚሞላኝ ኦክቶበር ኖቬምበር ዲሰምበር ጃንዋሪ ከሰባት ወር በኋላ ነው 18 አመት ሚሞላኝ። ግሪን ስክሪን ላይ ከምቅርጽ ጀምሮ ኤዲት አደራረግህን ጨምረ ብትወስደው ያው ጥያቄ ነው። አይ ቲንክ በግሪን ስክሪን የምሰራው ያኛውን ኮንቴንት ኤዲት እያደረግኩት ቪዲዮ ብሰራ ነው ያለ። እንደዛ ከሆነ የግሪን ስክሪኑን ኮንቴንት በቅርቡ ስለምጀምር እቃ ምናምን ስገዛዛም ቪዲዮ ሰራለሁ። ከዛ በኋላ ሁሉም ነገር በቭሎግ የምሰራው ይሆናል። እንደ ሀሳብ ለምን ስፖርት አትጀምርም? ጂሜ መጀመር ሀሳብ አለኝ። ቀጣይ ሳምንት ሰኞ ጀምራለሁ። ሰኞ ጀምራለሁ እቺ ሙድ አለች ግን፣ በቃ ይሄኛውን ሰኞ እንደምጀምር እርግጠኛ ነኝ። ሶ ከቤት ወጥተናል ዛሬ። ሶሻል ሚዲያ ማኔጅ የማድረግበት ቦታ የሆነ ምቀርጸው ቪዲዮ አለብኝ። ሶ እየሄድኩኝ ነው ወደዛ ማለት ነው። ቁርስ አልበላንም። ቁርስ ምንም እየተሰማኝ አይደለም። ካራበኝ አልበላም። በዚህ ኑሮ ሳይርብ እንዳበላ ዲያስፖራም ቴልንዩ። ሌላኛው አስማት የሆነብኝ ነገር እንዴት ነው ትልቅ ብር ብዬ የማስበውን በጣም ተቸግሬ ለፍቼ ምናምን ያመጣሁትን ብር እና ብዙ ብር ብዬ ማስበውን ብር በቀላሉ በአንድ ሁለት ቀን ምናምን እንዴት ነው እየጨረስኩ ያለሁት የሚለው ነው። ግራ ገብቷል ማለት ነው። እሱ ነው ማየት የፈለግኩት ብር እንዴት ነው እያጠፋ ያሉት ነው። ብር ላለማባከን ቁርሳችንን በ55 ብር ብቻ በላ። ለቁርስ ደግሞ ይሄ ምግብ በቂ ነው። በ55 ብር ቁርስ በላው እያልኩኝ እጅ አያርፍም። አላስፈላጊ አንድ ነገር ገዛው ማለት ነው ለስላሳ ሶ ስንት ብር ከፈልኩኝ? መቶ አስር ብር ዳይ። እንደዚህ እንደዚህ ነው ሳላስበው ብር የሚጨርስ። እዚህ ጋር ለሄድ ስል ታክሲ ሰልፉ አዛ ነው። በእኔ ቤት ስማርቶንኩኝ ኩኝ ብዬ አንድ ሰው ብቻ ነው የቀረው። ግባ ብሎኝ እዚህ ትንሽ ታክሲ ውስጥ ገቡ እቸኩላለሁ በሚል ተልካሻ ምክ። ብሩ ደግሞ ለታክሲ የምከፍለውን አምስት እጥፍ። ወይኔ እስካም ተደረግኩ። አንድ ሰው ነው የቀረው ሊሞላ ነው ብሎ ጭኖኝ የተሰለፉ ታክሲ ያገኙና ታክሲ ውስጥ ገቡ። እሱም ሰው አጣና ብዙ ሳት ከቆየ በኋላ ጉዞን ጀምር። ኤኒዌይ ከወጣው ጀምሮ ስንት ባከነ? መቶ አስር ፕላስ ለመቶ 310 ብር አሚን ብረጋጋ፣ በዘጠና 95 ብር የሚያልቅ ጉዳይ ነበር። ብቻ 310 ብር የሆነውም ቪዲዮ እየቀረጥኩና ብር ሴቭ ለማድረግ እየሞከርኩ ስለሆነ በጣም ነው ብር ማባከር። ሰው መሰራበት ቦታ ደረስኩኝ። ዲስ ኢዝ ቤቲ ቢምቦ። ወይኔ ማይኩ እየሰራን ነበረ። መንቀራረጻቸውን ቪዲዮዎች በሙሉ ጨረስን እና ቪዲዮዎቹን እስከ 9 ሰዓት አካባቢ ድረስ እየቀረጥኩ ከቆዩ በኋላ ቪሎግ መቅረጽ ረሳሁ። ቢከዝ በጣም ደክሞኝ ነበር እና ጭንቅላቴ ቢዚ ሆኖ ነበር እና ቭሎጌን መቅረጽ ረስ አሁን ቤት መጥቼ እንዳረፍኩ ነው ትዝ ያለኝና ነገ ጠዋት እንቀጥለዋለን ቭሎጋችንን። ጉድ ሞርኒንግ ነግቷል። አምስት ሰዓት ነው ሰዓቱ ስነሳ ማለት ነው። ትክክለኛ የጤነኛ ሰው ውሎ እንውላለን ዛሬ። ቢከዝ ሁሌ በቃ ሴንስ አይሰጥ ውሎ ነው እና ያው የሰው ልጅ ጠዋት ሲነሳ ይታጠብና ቁርሱን ነው የሚበለው ሰው ገንዘብ ሴቭ ለማድረግም ከሱቅ የተወሰነ ነገር ገዛና ቤት ውስጥ ኩክ አድርጌው እበላለው ማለት ነው ያው ብሬ መቆጠብ ቻሌንጃችን ዛሬም ይቀጥላል ሶ ምግባችን ከች ብላለች ይልሽ ማነው ምግብ ገዝቻለሁ ምናምን ነገር ኩክ ታደረግለች እኔ በገንዘቤ ነው የገዛሁት በገዛ ገንዘቤ የፈለኩትን መብላት መጠጣት እችላለሁ መርቶት ነው እን ማነው ነው ማን ነው የሚከለክለው

አይ ግን ባንስተካከስ አሪፍ ነው። ይበቃ ይበቃ። አሪፍ ብር ነው፣ በ150 ብር ቁርስ መብላት ማለት ይሄን ቪዲዮ እየሰራሁት ባይሆን በእርግጠኝነት ውጭ ወጥቼ ዱለት እንደምበላ አውቃለሁ። ማለት ይሄን ቪዲዮ ብቻ ሳይሆን ከዚህ በኋላ ለማስተካከል እየሞከርኩ ነው ብር አወጣጤ ማለት ነው። እስቲ የት እንደደረሰ ነው

ወተት ወተቱን እንጨምረዋለን። እስኪ ደና ነገር እንጠብቃለን። ኩኪን ዊዝ በቀለ ኩኪዝ

እስቲ እስቲ ይሞከር ይሞከር። አይ ምንም አይልም፣ 150 ብር ስለወጣው በደንብ ነው ይበለው። እሺ ቆይ ምን ልሆን ብዬ ነው ቪዲዮ ትራንዚሽን ብቻ ከቤት እንወጣለን። እንደወጣን መጀመሪያ የት ነው የምንሄደው? ወደ ባርበር ጸጉሬ ምን እንደ መሰል አይታችሁ። የበፊቱ ቤት ያለው ሁሌ የምቆረጥበት ቦታ እዛ ስለለመድኩኝ ቺት ላለማድረግ ወደዛ ኔ ስልኬ ሰቨንቲን ምናምን እንዲመስል መስታወት ላይ ያላረኩት ነገር የለም። በቃ በቃ ይውላችሁ እዚ ጋ ሲደርስ በቃ ይቅርብኝ፣ አለቀ፣ ተወኝ ምናምን ብሎ ደስ ይለኝ ነበር። ከዛ በቃ ወደ ላይ፣ ወደ ላይ፣ ወደ ላይ መጨረሻ ላይ ይህን ይመስላል። እስቲ ሳቷሽ ውስጥ ሬት አድርጉት። አሪፍ ነው፣ ሆኔ ተመችቶኛል። እንግዲህ የቡና ሱስ እያዘኝ ነው መሰል እንደዚህ እየዘነበ ቡና መጠጣ ስለፈለግኩኝ ብቻ ዝናብ ላይ ዋካር ጌ ሄጄ ጠጣሁት፣ ግን አልበቃኝም ነበር። ከዛ በትልቁ የቡና ድራፍት ጠጣሁ። ይሄ በቃ ይሄ ጭንቅላቴ ላይ ሰራልኝ ነው ምላችሁ። ከዛ ወደ ስራ ገባሁኝ ማለት ነው። ገና ጀማሪ ዩቲዩበር ነኝ፣ አይ ነው፣ ግን በጣም በተሻለ ቪዲዮ በቀጣይ ቪዲዮ እንገናኛለን። እየተሻሻለ እንደሚሄድም እርግጠኛ ነኝ። ይመቻችሁ።